አረ ግን ሀይሚ ግን ተይ ተይ ተይ ተይ የምትናገር የምትናገሪውን ነገር ወቂ። ብሩክም እንደዚህ አልተናደደም ማለት ነው። እና ያው ዛሬ ብሩክና ሀይሚ ተገናኝተው ያለውን ነገር ተወያይተዋል። ያው ኦልሬዲ ግን በሚያሳዝን ሁኔታ ብሩክ ሀይሚን ጥሏት ሄዷል ማለት ነው። ሰላም ሰላም፣ ቤተሰብ እንዴናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ሁላችሁም በሀይሚና በብሩኬ ፍቅር ሰላማችሁ ብዙ ትርፍ፣ ይበለላችሁ ሀገራችንን ሰላም ያድርግልን። እናንተም መመቤት የድንግል ማርያም ጉልበታችሁን ተባርክላችሁ። ላለው የሀይሚን ሴጣን ጅኒዋ ይነሳ ነው የሚባለው፣ ያስታርቅልን ነው የምንለው ማለት ነው እና ያው ዛሬ ብሩኬ ያው ስላለው ነገር ሁሉ ነገር ትናንትም ስለተፈጠረው ነገር ሶሲ ስላለችበት ሁኔታ ምናምን አጠር ያለ ነገር ተናግሮ ነበረ። ኦልሬዲ አንደኛ ደስ የሚለው ኦልሬዲ ምንም ያህል ብትጣሉ ያሳለፋችሁትን ነገር እንደማትረሱ ዛሬ ከብሩኬ የተመረያለሁ። ለምን እንደሆነ ታውቃላችሁ። ኦልሬዲ በሀይሚ ቤት ነው የመጣው። ፕራንክ እንደሆነ ግን እናውቃለን። ግን ምንም ቢሆን እኔ አለ ለሀይሚ ለሀይሚ 200 ሺህ ስትገባ ቃል ገብችላት ነበረ የማደርግላትን ነገር ኦልሬዲ። ሀይሚ 200 ሺህ ልትገባ ትንሽ ነው የቀራት፣ አደርግላታለሁ ለዛም ደግሞ እንኳን ደሳለሽ ብሏታል ማለት ነው። መቶ ሰብስክራይብ መቶ ምናምን ሰብስክራይብ የቀረው ማለት ነው። እና ያለውን ነገር ሁሉ ተናግሯል ማለት ነው። ኤንዌስ ሀይሚሻን ሰብስክራይብ አድርጓት እና ሁለት መቶ ሺህ ተሙላ። እነ ብሩክና ሀይሚ የሚታረቁ ሲቀጥል፣ ኦልሬዲ ያው ሀይሚ ነበር የመጣችው። ሀይሚ ግን የተናገረችበት መንገድ በጣም ይደብራል። ገና ስትመጣ ፊቷን በጣም ዝፍዝፍ አርግታው ኮስተር ብላ ተናገረችው ማለት ነው ትናንት እኔ ማለት እዛ ዳኒ ቤት ክላስ የተገኘሽበት ምክንያት አንደኛ ያወቅነው ነገር ምንም አይነት ፖይንት ነጥብ የለም፣ ምንም የለም። ምንም አላልሽም። ለምን አትይም? ጸጥ ብለሽ ነው ሶሲናት የያዛችሁት። ግን መጥፎ ነገር እያደረጋችሁ አይደለም የተያዛችሁት። ግን ስለዛም ነገር ብሩክ ምንም የተናገረው ነገር የለም፣ መልስ የለም። እዛ ዞም በሪስፔክት ነበረ ሲያወራሽ የነበረው ማለት ነው። ሀይሚ አይንሽን ግለጪ እስካሁን ድረስ እናንተ በፈጠራችሁት እናንተ በፈጠራችሁት ነገር ነው የምትይኝ። እኛ የፈጠርነው ነገር እንዴት አንቺ እስካሁን እልህል ይይዝሽ ይቻል እስካሁን ይቅርታ ላታደርግልኝ እንዴት ቻልሽ? ምናምን ሲላት እኔ ይቅርታ ላደርግ ስል አለች። ከዳኒ ጋር ደግሞ ድጋሚ ተጣላክ። ለምንድን ነው ጦስና ሰበብ ይዘህብኝ የምትመጣው? ነው ብላይ የተናገረችው ማለት ነው። ኦልሬዲ ያኛውን የመጀመሪያውን ፕራንክ ረስተዋለች ማለት ነው። ለምን ተጣላክ? መጣላት ምን አስፈለገ? እና እንደዛ በንቀስ ሲያናግረው ላይ ጣላው ነው እ እንደዛ ክብሩን ምንም ቢሆን እኮ ወንድ ነው፣ ክብር አለው። ቤተሰብ ያሳደገው ነው። ቤተሰቡ ሲነካ ምን ሲባል እንደዛ ሲያዋርደው ዝም ማለት ነበር? በመምታቱ እኔ ደስ ብሎኛል። ብሩክ ዳኒን ማለት ነው። እንኳን መጥቶ ማለት ነው እኔም ከሳለው ብሏል። አንደኛ አዎ መክሰስ ይችላል። ሀይሚ ምን መረጃ አለክ ምናምን ላልሽው ነገር ለምን ተሳደበ? ያን ጊዜ እንደዛ ይቅርታ ሲባል ይቅርታ ይቅርታ ምናምን ሊለው ነበር ይቅርታ ምናምን ሊለው ፈልጎ እንዴት ንቆት እንዳናገሩ አንቺም ራሱ ነበር ያን ቪዲዮ አይተሻል ብዬ አስባለሁ ማለት ነው። ለዛ ደግሞ ብዙ ጊዜ ደግሞ ይቅርታ ለምናችኋል ይቅርታ አድርጋችኋል ማለት ነው። ሲቀጥል እኔ እኔ እኔ አይመለከትክም ስለ እኔ የራሴን ሕይወት መኖር ጀመር ያሉ ታይ። ሀይሚ ካፍሽ የምታወጪውን ነገር ተቆጠቤ ይሄ እልህኝነትና ይሄ ኃይለኝነት የትም አያደርሳችሁ ማለት ነው። እስቲ አንዳችሁ ከአንዳችሁ ተሸነፉ። እስቲ አሁን ዛሬ ብሩክ ያስተላልፈውን ምልክት ስሚ። ዛሬ ታይተንበት ነ ለማን ደግሞ ዓለም የቅርታ መባባል ትልቅነት ነው። የቅርታ ብዙ ነገር ይሽራል። ያን ያን ነገር እያለ አንቺ ከሱ የማትማርበት ምክንያት ምንድን ነው? አሁን ድረስ ዳኒ ዳኒ ዳኒ እኛ ስለ ዳኒ ምን አገባን እንዴ ዳኒ አውቆ ነው። አንቺን ሊያጠምድሽ ፈልጎ ነው። እሱ ወደ አንቺ ለመቅረብ ስለፈለግ ነው። እኔ እኮ ሀይሚዬ ለአንቺ ብዬሽ ነው። ሀይሚዬ እኔ እኮ ላንቺ እንዲማረግልሽ ላንቺ፣ አንቺ ስለሆንሽ ነው። እስቲል ማለት ነው። ሶሲን ደግሞ ብታናግሪያት ምንም ክብርሽ አይቀነስም፣ አይጨምርም። ለምን ቤቱን የተገኘሽው ማለት ነው። ኦልሬዲ ማንም ፍቅረኛ ማቾች እንደ እንትን የሚሉት ማለት እንደሚታዩት አይነት ሰው ነው። ግን እሷ በእርግጥ እውነቷን የሚሰማ ስሜት አለ፣ የሚደብራት ስሜት አለ ተናግራለች። እቃቹ መርወር አይዳለች ምናምን ጮ አይዳለች ብዙ ነገር ተናግር አይዳለች። አዎ ለምን ያየችው ነገር ደስ ያለም። ግን እውነቷን ላልነገርሻት፣ አንቺ እስካልነገርሻት ድረስ ልትረዳ ምን የምችለው ነገር የለም ለዛ ነገሮችን ተረጋግተሽ ብታስቢበት በጣም ደስ ይለኛል ብዬ አስባለሁ፣ ማለት ነው። ለምን እንደሆነ ታቂያለሽ፣ ነገሮች ወደ ሌላ ነገር ሳያመሩ፣ ወደ ሌላ ነገር ሳይሄዱ ቶሎ ብለሽ ነገሮችን ከት ማድረግ ይሻልብሻል። ይህም ቡርን ቡር አትበይ ቡርኪ የሚልሽን ስሜ ለአንቺ ምን ያህል መስዋዕት እንደከፈለልሽ ታቂያለሽ። ለአንቺ ምን ያህል ነገሮች እንደሚያደርግልሽ ታቂያለሽ። ለአንቺ እንዲህ ይህን ስቲል እንኳን ማን ነው እንደዚህ የሚያደርግልሽ? ኢቨን ተጣልታችሁ እንኳን እንኳን ደስ አለሽ፣ አይነ ሻዬ፣ ስኬትሽ ስኬት ነው፣ ደስታሽ ደስተኝ ነው የሚል ሰው አለ። ምንም ቢሆን እኮ በዙሪያሽ ያለው እኮ እሱ ነው የሚወድሽ፣ የሚያከብርሽ እሱ ነው። ለዛ ለምንድነው አንቺ አይንሽን የማገልጩ? ለምንድነው የሚልሽን የማስብ? ዴይ እስከ መቼ ነው ይሄ የለኝነት ማለት ነው ብለሽ ብለሽ ደግሞ እሱ ለዛውም እኮ ስለ ትናንቱ አላወራም ብሩክ